በማስጀመሪያ መርሃ ግብሩ ላይ የሲዳማ ክልል ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ በላይ ነበቀለ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ እድሜያቸው ከአምስት ዓመት በታች ለሆናቸው ሕጻናት መሆናቸውን ገልጸው አገልግሎቱ የሚሰጠውም ከግንቦት 6 2017 ጀምሮ እስከ ግንቦት 15 ቀን 2017 ዓ.ም ነው ብለዋል። በዚህም ዘመቻው በክልሉ በሁሉም አካባቢዎች መጀመሩን አብራርቷል። ዘመቻው በክልላችን በሁሉም ወረዳዎች በሁሉም ዞኖች፣ በሁሉም ቀበሌያት፣ በህክምና መስጫ ጣቢያዎች ይሰጣል። በተለይ በመንግስት ህክምና አገልግሎት መስጫ ጣቢያዎች ይሰጣል። ሌላው ለህብረተሰቡ ቅርብ የሆኑ ቦታዎችን በማመቻቸት ጊዜያዊ ጣቢያዎችን በማቋቋም በየቀበሌው በአንድ ስቴሽን ብቻ ሳይሆን የተለያዩ ስቴሽኖችን በማደራጀት ጣቢያዎችን በማቋቋም ይሰጣል። በዘመቻው ከ900 ሺህ በላይ ህጻናት ለመከተብ እቅድ መያዙን የገለጹት አቶ በላይነ፣ ህጻናቱም አገልግሎቱን በጥራት እንዲያገኙ ይደረጋል ያሉትም፣ ከአምስት ዓመት በታች ያሉ ወደ 900 ሺህ የሚጠጉ ህጻናት አሉን። እነኚህ ይሄን አገልግሎት ያገኛሉ። በዚህ ዘመቻ ሌላው ክትባት ያልጀመሩ ህጻናትም በክልላችን በተለያዩ አካባቢዎች ይኖራሉ። እድሜያቸው ለክትባት ደርሶ አንድ አመት ሞልቷቸው ክትባት ያላገኙ ህጻናትም ጭምር የተለያዩ ጥናቶች እንዳሉ ያሳያል። ክትባት አግኝቶ ያልጨረሱ መውሰድ ባለባቸው እድሜ ክትባቱን ወስዶ ያልጨረሱ ህጻናት ቁጥራቸው በርከት ብሎ ጀምሮ ያቋረጡ ይኖራሉ። እነኚህ ህጻናት ሁሉ ይህን አገልግሎት በተጠናከረ መልኩ በጥራት እንዲያገኙ ይጠበቃል። ዘመቻው በትምህርት ቤቶች አካባቢ በሰፊው እንደሚሰጥ የጠቆሙት ምክትል ኃላፊው፣ ክትባቱን ለመስጠት ለሚመጡ የጤና ባለሙያዎችም በአግባቡ ማስተናገድ ይገባል ሲሉም ተናግረዋል። ህጻናት ያሉበትን ቦታ አድሬስ በማድረግ አገልግሎቱን እንዲያገኙ የማድረግ ስራ ለመስጠት ትብብራቸውን ከወትሮ በተለየ መልኩ ማድረግ አለባቸው። ማህደር አበራ በሞቲቴ ፋራ የመጀመሪያ ደረጃ ሆስፒታል የህፃናት ክፍል ስትሆን፣ እሷ እንደምትለው የኩፍኝ በሽታ ገዳይ ከሚባሉ በሽታዎች መካከል ነው ትላለች። ይህ የተቀናጀ የኩፍኝ በሽታ መከላከል ዘመቻም ጠቀሜታ የላቀ ነው ብላለች። ይህ ዘመቻ ኢንተግሬትድ ሚዝል ካምፔን ነው። ስለዚህ ብዙ ሰርቪሶች አንድ ላይ ኢንተግሬት ተደርገው ብዙ የጤና ስራዎች አንድ ላይ ነው የሚሰሩት። ስለዚህ ለማህበረሰቡ ያው ብዙ ጠቀሜታ አለው። የመጀመሪያ የኩፍኝ በሽታን ስናየው ሶስተኛ የህጻናት ሞትን ከሚያስከትሉ በጣም ከባድ በሽታዎች መካከል ሶስተኛው ነው። ስለዚህ በአብዛኛው ይህን በሽታ ደግሞ መከላከል የምንችለው የኮሚኒቲን ኢሚዩኒቲ በመጨመር ያም ማለት የአብዛኛውን የህብረተሰብ ክፍል እንዲከተቡ በማድረግ የበሽታውን ስርጭት መከላከል እንችላለን ማለት ነው። በመርሃ ግብሩ ላይ ያነጋገርናቸው የአገልግሎቱ ተጠቃሚዎች በበኩላቸው መንግስት የዜጎቹን የጤንነት ሁኔታ በዘላቂነት ለማስጠበቅ እያደረገ ያለውን ጥረት መልካም ስለመሆኑ ተናግረው ሌሎች የህብረተሰብ ክፍሎችም መጠቀም እንዳለባቸው አሳስበዋል። የኩፍኝ ክትባት መከላከያ ለመውሰድ ነው። ለጻን ለማስከተብ ነው የመጣሁት። የልጆቻችንን ጤንነት ውስጥ ጠልቆ ገብቶ በማየቱ በጣም ደስ ይለኛል። በጣም አመሰግ አመሰግናለ ትባቱን፣ በቀኑ በቀጠሮ እየመጣው አስከትባለሁ። ግን ሌሎቹም ሰዎች ቢያስከትቡ የተሻለ ነው። እንደኔ ልጆቻቸውን አምጥቶ ቢያስከትቡ ጥቅሙ ለራሳቸው ነው። ለምን ከአንዳንድ በሽታ ከተለያየ በሽታ ይሄ መድኃኒቱ ይጠቅማቸዋል፣ ይከላከልላቸዋል ብዬ ነው ማስበው። ዘመቻውን ውጤታማ ለማድረግ ከአመራሩ ጀምሮ እስከ ታችኛው ድረስ ያሉ መዋቅሮች ኃላፊነታቸውን በአግባቡ ሊወጡ እንደሚገባም የሲዳማ ክልል ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ በላይነህ በቀለ አሳስበዋል። የተቀናጀ ዘመቻ ነው። ስለዚህ በዘመቻው ታርጌት ያደረግናቸውን የኅብረተሰብ ክፍሎችን የምናገኝ ከሆነ ብዙ በዚህ ዘመቻ አድሬስ እንዲደረግ የተለየውን ችግር በመቅረፍ ጤናማ አምራች የበለጸገ ማህበረሰብን ለመፍጠር እንደ ሀገር ተጥሎ እየተሰራ ያለውን ግብ ለማሳካት ያው ሁሉም የድርሻውን እንዲወጣ ጥሪን አስተላልፋለሁኝ።